ተመልካቾች የመላ ኢትዮጵያን በሙሉ ባገር ውስጥ መውጭ ነው ያላችሁ፣ ምትዱ የምታከብሩ እንዴት ናቸው? እንግዲህ ቲጂ ጀግናዋን የምታውቋት፣ እንዴት ነው? በምን አይነት መልኩ ነው አዲሱን አይዲዬን ስሬን የምትቀበሉኝ? እንዲሁም ደግሞ መታችሁ ከጎኔ የምትሆኑት እንዴት ነው? ቲጂ ጀግናዋ እንግዲህ በቅርብ ቀን በዚህ በሁለት ሶስት ቀን ውስጥ አዲሱን ሆቴልን ልከፍት ነው፣ ግን ምርቃቱ ከአምስት እስከ ስምንት ባለው ቀናቶች ናቸው። አብራችሁ የምትከተሉኝ የምትዱኝ የምታከብሩኝ መታችሁ መርቁልኝ ብዬ በትና እጠይቃለሁ። ቲጂ ጀግኗ እርግጠኛ ነኝ እንደምታበሳችሁኝና አብራችሁ ከጎን እንደምትላ ለምርቃቱ ቀን ሰርጌ እንደምታረጉት ጥርጥር የለኝ። አንድና ሁለት እንዲሁም ደግሞ በሆቴል ላይ የሚገኘው ነገር አልጋ አለው፣ እስባን አለው። እንዴ ደሞ መታችሁ ቆንጆ ምግብ ቴስት የምታረጉት በተለያየ ሼፎች እና ዌይተሮች መሰንጉዳችን ለየት ባለ ሁኔታ ታገኙናላችሁ። እሱንስ እንዴት ነው አቀባበሉ? ከበራፍ ነው የሚሆነው። ስለዚህ ጀግኗን በምን አይነት መልኩ ነው የምታበረታቷት መታችሁ የምትመርቁላት? እንዲሁም ደግሞ ዩቱበሮች እና የተለያዩ ጋዜጠኞች አብረውን እንደሚገኙ እርግጠኛ አደርጋለሁ። ቲክቶከሮች ይመጣሉ። የመላ ኢትዮጵያን በሙሉ አሳድጋችሁ እዚህ አዲሳችሁ ደግሞ እንደማትረሱን እርግጠኛ በመሆን በፍትና ጠይቃለሁ። ለመላ ኢትዮጵያን በሙሉ እኔ ደስ ብሎኛና እንኳን ደስ አላችሁ ውድ ቤተሰቦቼ። ገና ገባ እንዳላችሁ እዚህ ጋር ደግሞ ስፔሽሉን ታገኛታላችሁ። ከዛ ይቀጥላል ያስገባታልሜታ

ቤቱን ድባቡን ለማሳመርና እንዲሁም ደግሞ ሰው መጥቶ እንዳይመለስ ሶስት ቀን ውስጥ እንጀምራለን። እሱም ስንጀምር ደግሞ የቲጂ አበረታቾች፣ የቲጂን እምትወዳት ቲጂን እስከዚህን ድረስ አሳድጋችኋላችሁ፣ አሁን እንደምታሳድጉኝ ምንም ጥያቄና መስል። ዛሬ እያንዳንዱ ክፍል ገብቼ አሳያችኋለሁ፣ እያንዳንዷን ነገር ምክንያቱም ማሳየት ስላለብኝ ማየት አሁን በርባሪ ያሳያችኋለሁ። ከዛ ደግሞ ሙሊ ልጋብዛችሁ፣ ማዕድኔን፣ ቆጆን የጀግናዋን የቲጂ አገልግል ምን ላይ ደረሰች ብላችሁ በጉጉት የምጠብቁ መምጣት ትችላላችሁ። አሁን እያንዳንዷን ነገር ነው የማሳያችሁ። እንዲሁም ደግሞ ከጀግናው ሼፌ ጋር ታገኛላችሁ እና

ጋንተው ይሄባስ። እንግዲህ ቲጂ ጀግናዋን እንደምታውቀው አድሮ በአገልግል ነበር። ዛሬም አገልግል ላይ፣ ምንጊዜም አገልግል እና አገልግል ላይ ቲጂዬ። እንግዲህ ሆቴሌ ይህን ይመስላል። እዙ ላይ ግን ለሰርግ፣ ለተለያየ ለልደት፣ ለምትፈልጉት ሙሉ ኬቴሪንግም አለ። ሁሉም በፊት የነበረው አገልግሉም፣ ጠላውም፣ ጠጁም ወዘተን፣ ምንም የሚባል ነገር የለም። ምንም የሚቀርብ ነገር የለም። እያንዳንዷ ነገር በዚህ ቤት ትገኛለች። ሙሉ ብፍ ያለን፣ ለሰርግ አለን፣ አዳራሻለን ትፈልጉ ብቻ እናንተ ቀደም ብላችሁ መታችሁ፣ እንፈራረማለን ውል እንለዋወጣለን። ውል አለን። ድሮ ቲጂ የምታውቋት በውል አይደለም፣ በስልክ ብቻ ጨረስኩ ዘጋው ነበር። አሁን ላይ ግን ትነጡና አስኪብቶና ወረቀታችን ይዘን ተዋውለን ተፈራርመን ነው የምንጨርሰው። ስለዚህ ለምትፈልጉ ፕሮግራም ቀደም ብላችሁ ብትችሉ ከወር በፊት ቢሆን ይመርጣል። ለምን? ሌላም ስራ ስላለን ይህን ብቻ ስለማንሰራ ሌሎች ስራዎች እንዳሉ ናቸው። ምንም የቀረ ነገር የለም። አዲሱ ተልከፈትኩ ብዬ የድሮዎችን ስራ ፎርጌት አላደረግኳቸውም። እንዲሁም ደግሞ አሁን ሼፌን አስታወቃችኋለሁ። እንግዲህ ሼፍ አበበ ከጎኔ አለ። ሼፍ አበበ እንዴት ነህ? ደህና ነህ ወይ? እንደምን ቲጂ በማግኘት እንዴት ነው? ደስተኛ ነህ? እኔም ደስተኛ ነኝ። እንግዲህ ምርጡ ሼፌ ይሄ ነው። ጀግና ጎበዝ ፈልጌ ነው ያመጣት በጣም ጎበዝ ጎበዝ። ምንም ጥያቄ ነው መልስ ሄዱ። እንዲሁም ደግሞ ልክ እንደሱ ሞላ እንደምን እርግጠኛ ነኝ። ጧጣስ ወደሚ ያበላኛለሁ። ሼፋ በባላለው በቲጂ አገልግል የፈረንጅና ያበሻ ምግቦች እናዘጋጃለን። መታችሁ ቀምሳችሁ እራሳችሁ እንድመሰከሩልን ስንል ቀምዘናቸዋል። ኑ አብራችሁኝ ተከተሉ ክችኔ ላሳያችሁ